ሰአል ለነ ቅድስት ድንግል ማርያም ማፍቅር ፍቅር የጌታይ እናት የአምላኪ እናት እመቤታችን ቅድስት ድንግል ማርያም በረከቱ ይደረብን ሁላችንም በያለንበት ትባርከን ትቀድሰን። እንግዲህ ዛሬ በጠዋቱ ብሩክ ያለማየው ልጅ ቤተ ክርስቲያን እንደሄደ ነው። እንግዲህ ጸሎትን ትስማ ታሳርግልህ የሁላችንም ተስማን ማለት ነው። ሰላም፣ ሰላም ጤና ይስጥልኝ። ወደ ሰኒ ቤተሰቦች እንዴት አድራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን። በስማም እንትን ኢንስታግራም ስገባ ማለት ነው፣ ሂስቶሪውን ሳየው በስማም እንዲ ደስ እንዳለኝ ማርያምን። ሰአሊ ለነ ቅድስት ድንግል ማርያም በረከቱ አይደርብን ሁላችንም ተባርከን፣ ጸሎትም ትስማክ ማለት ነው። ትናንትናው እንዴት አያችሁት? በመኪና ነው መገጫች እያላቸው ነበረ። እኔ ያው ዝረት ላይ ነበርኩኝ ልጆች እጅ ወጥቼ ነበረ እና ማታ ነው የገባሁኝና ማታ ነበረ እያየሁት ነበረው። በጣም በቃ እንዲ ኮሜንቱ ሳይው በአንድ እግሩ ቆመዋል፣ ሞፍታ በአንድ እግሩ እያል ጮሉት ነበረ በኮሜንት። ፎቶ ራሱ እየዘቀዘቁት ነበረ እንግዲህ እሱ ተባበረ ነው አይደለ? እንዲ ፎቶ የምዘጋዝጉ የፎቶ አባዚ ያለባችሁ ፎቶ የመዘግዘቅ ማለት ነው። ሰው እኮ ምክርም እራሱ ምክር ነው አይደለም፣ ግዴታ ፎቶ መዘግዘቅ። ልቦና አይስጣችሁ ማለት ነው እና እንዴት አያችሁት የትላንትናው? በእውነት እኔ ሙሉን ነው ጨርሼ ነው ያየሁት። ሁነቱ ለመናገር ሞር እዛ ፓርት ማለት ነው ቪዲዮን የሚያሳምረው የነበረው ፓርት ልንገራችሁ እንትና ቦስ ውሃ ሊያመጣ ገባ አይደል? እቤት ዱቄቱ ከደፉበት በኋላ ውሃ ከደፉበት በኋላ ድጋሚ ውሃ ሊያመጣ ገባ አይደለ? የዛኔ አይኔ ጥረግልኝ እያላት ነበረ፣ ቅመሟ ማለት ነው። እንደዛ ሰክሳው ሰርፕራይዝ አለክ የኔውድ የኔ ስማም ያልሰከዘችው ነገር የለም እሱማ ምንድን ነው ምን አድርጋ ነው? ኢየሱስ የታቀደለትን አላወቀም ማለት ነው። እና አይኔን ጥረግልኝ እያላት ነበረና የዛኔ እሱ ውሃ ሲያመጣ ሲገባ ምን ማድረግ ነበረባት? ቅመም ከውስጥ ለብሳለች እሷም፣ ብላለች ዘንጭ ያለው ብላለች። የዛኔ እንትርን አውልቃ፣ ቢጃማውን አውልቃ ማለት ነው። ማርያምን፣ ቪዲዮን በጣም ያሳምረው ነበረ እንደዛ ብታደርግ ማለት ነው። አውልቃ ዱቄቱን ፊቱን ጠርጋ የታሰረውን እጁን ፈታ። የዛኔ ምንም አያደርጋትም እሱ አይመታት ምን አይላትም። ምንም ምንም አያደርጋትም ነበረ። እንደዛ ብታደርገው የእውነት በጣም ያስተምር ነበረ። ተፈቶ ሲያይ ተጠርጎ ሲያይ ብሩ እንትና ማለት ነው። ንቦስ ማለት ነው። በሁለት ሰዎች መሀል ማንንም ሰው መግባት እንደሌለበት የእውነት እነሱም ይማሩበት ነበረ። ኦዲየንሱ ሞር ይማርበት ነበረ። ቪዲዮን ያሳምረው ነበረ ቅመም እንደዛ ብታደርግ ማለት ነው። እና እንደዛ ሳታደርግ ቀጠለ ማለት ነው። ደቂቃውንም ረዘመ። እንግዲህ መልሱን አስባችሁታል ወይ ነው የኔ ጥያቄ ማለት ነው። ቅመምዬ አንተ ግን በሁለት እያሽቃበትክ ማለት ነው። ቦስ ቀንን ጠብቅ። በእውነት ሁለቱ ተመሳጥረው የእውነት እንደዛ እንዳያደርጉት የእውነት በጣም እንትና እንዳደረጉት ማለት ነው። ቤኪ እንዴት ነው እን በቆሞ ሽንት እስከመሽነት ደርሰዋል እኮ። በጣም ነበር የደነገጠው። የእውነት በጣም ደንግጦ ነበረ። ምክንያቱም በጣም ነው እያሳመነችው ቅመም ማለት ነው። አንተም ዋንድ ጠብቅ፣ ወይም እሱ ብቻውን ይበቃሃል። ካልሆነ ደግሞ ባልና ሚስት በንት ነው፣ በምንድን ነው ይቀዳል የሚባለው እንደዛ እንዳይመጡብህ ፍራ ማለት ነው። ሌላው ደግሞ አውቆ በተኛ የተኛ ነው ቢቀሳቅሱት አይነቃም ነው የሚባል ያባባል አለና፣ በጣም የምትሰግጡ አላችሁ አንዳንዶቻችሁ ማለት ነው። ማለት የቅመሟ ህይወት እኔ ልኑርላት፣ የቅመሟ በቃ መንገዱ እኔ በቃ እኔ ላሳያት የምትሉ ረበስማ መረ ስንቶቻችሁ አላችሁ ግን ቅመማ የምትወዷትን ነገር ከሆነ የምትወደውን ሰው አክብሩላት። በእውነት የምትወዷት ከሆነ አክብሩላት። ዛቴ ስበቅ ረበስማ እንዲ የእናንተ ህይወት በምን አይነት መንገድ እየመራችሁት ነው? እንዲ እናንተም እንደ እነሱ ተለወጡና ሀገራችሁ ግቡ ከማዳን ቤት ውጡና ማለት ማንለወጠው እኮ እኛ ነን። በእውነት መቼም ማንለወጥ በንግግር በምን ማንለወጥ እኛ ብቻ ነን። ሶ እናንተም እንትን ብላችሁ እኛንም አታሳጡን። ማለት አታሳጡን ልክለኛ አማርኛ አማርኛ እራሱ እኔ ራሱ እያጠረኝ ነው የምር። ሌላ ደግሞ ቁርስ ስሪልኝ ብሏት ነበር አይደል? የዛኔ ቁርስ ስሪ ሲሏት አልሰራም እያለች ነበረ። እነሱ በእነሱ ሙድ ነው። እነሱ ይተዋወቃሉ፣ እርስ በራሳቸው ይናበባሉ፣ ይተዋወቃሉ። እና የእነሱ ሰራተኛ ነች ወይ ቁርስ ምሰራ ነበረ ይመቻችሁ። በእውነት እንዲህ እህታችሁ እንደዚህ ፕሮቴክት ብታደርጓት ጥሩ ነበረ በእውነት ወይም ምን እራሳችሁ ረዲያ